ተሰሙኛያላችሁ ልጅ አንድ ነገር ትሆኑና እያንዳንዳችሁ በቆጥራችሁ ልክ ነው የሬሳ ሳጥን የማሰራላችሁ ብዬሽ ገባሽ

ና አንቺም እንደ ሌሎቹ ያመሻልትኝ ነው። ቤቲ፣ በእናትሽ ድራማሽን አቁሚ። ይኸው ይኸው በቃ፣ ዛሬም ልትቆጭኝ ነው። ትሰምኛለሽ ቤቲ፣ እኔ ላይ የአንቺም ሆኔ እናትሽ ድራማ አይሰራም። ቆይ ከዛ ሁሉ ነገር በኋላ አሁንም ታምነኛለች ብለሽ ትጠብቂያለሽ እንዴ? እኔ ስለምን እንደምታወሪ ምንም አላውቅም። ቆይ ግን እኔ ዋለ ጠጣኪሽን መምጣቴ እንደዚህ ያስቆጣል እንዴ? በእናትሽ አትቅለስለሽ ቤቲ፣ ታነቅቷል እኮ እሺ በቃ አሁን አሳልፈኝ፣ እኔ ልሂድ። አልበለዛ ግን ኪራ ነው የምጠራው። ያው አሁን ቅድሽ ደግሞ በባለቤት እኔን ማስፈራራት ነው ያው ተያይዘ ሽራል። አረ በቃ ተኝ፣ በቃ ተኝ። እኔ ጭቅጭቃ ልወድ ማልኩሽ አይደል እንዴ? እሱን ካልሽ ወደ መጣሽበት መመለስ ነው። ሲጀመር እናቴ እውነቷን ነው፣ እዚህ ቤት ላይ እኔ የሚያዝንልኝ አንድም ሰው የለም።

አንተ ሰው እኳ ለምን እየሆንክ ነው? ኑራት አይደል? ይኸውልሽ በዛም የኔ እንደሆንሽ ማወቅ አለባቸው። ና ሜታው እንደዚህም አይደረግ ካልሽ እንግዲህ ምን አደርጋለሁ? አይን አፋር ጠብሽ የተሰቃኙ እኮ አይናፋርነት አይደለም። ባህላችን ወጋችንና አስተዳደጋችን ያስተማረን ነገር ነው። አሁን በዚህ ሰዓት እንዳንቺ ባለ አንቺ ልጅ ልጅ ብታርፍ ይሻልሽ። ደግሞ የሌላ ክልል ሴቶች እንዳያመጹብሽ። እኔ ብጠይቀኝ እኮ ስለማውቀው ነገር ብቻ ነው። መልስልህ አይደል እንዴ ነው ግን ው ለራሴ ቁርስ አያሳንሱም። ማር የሚባለው አሁን እኔ ላይ ማፍጠጥ እንተውና ላቁርስ። በቃ ይሙሪ። አንቺ ቤ ለምን ደማ በሉ፣ እያው ዶክተር የሆነ ጊዜ ምን አለኝ መሰለች? የአንተ ሚስት ጣፋጭ ስለሆነች ጣፋጭ ነገር እንዳታበዛ ብለኛል። ከዛ ጊዜ በኋላ ቡና ራሱ በባዶ ነው ምጠ አንተ እንደ አዲስ ፍቅረኛ አታሽኮርብበኝ እንጂ፣ የምሬን እኮ ነው። ማለት እዚህ ካፌ ውስጥ ያሉ ሴቶች እንዳለ ቢጨመቁ እንዳንቺ አይጣፍጡም። አንዷ ሰምታ በሳ እንዳትፈነክተ። የምሬን እኮ ነው። ማለት እንዴት አባትሽ እንደምታምሪ ታንቺ ለማየት ስንቱ ነው ካፌ ምንም ነገር ሳይጠቀም ቁጭ ብሎ የሚያፈጡው። እኔ በቃ እንደግሞ እንደ ፍቅረኛ ተንሳፍፌ ወደ ላይ ነው የምሄድበት። ጭራሽ ብለሽ ብለሽ ደግሞ ወደ ሰማያዊትሽ ሁለተኛ ፀሐይ ወጣሽ ልታስቢ ነው። ፍቅር ሀገረሽብህ? አዎ የኔ ፍቅር እኮ እያደረ ነው የሚያገረሽ። አታውቂም እንዴ እንደ አዲስ አስማጭ አፍቃሪ እኮ ብዙ ነገር አልከኝ። ል መግባት ይችላሉ። ደግሞ ይወቁት የእርሱ ልጅ በጣም መረንና ልቅ ሴት ናት። ለነገሩ በእርሱ አድጋ እንደ እርሱ እድሜን ይቆጠሩ ግን ደግሞ አይምሯቸው ያልበሰለ በጣም ብዙ ናቸው። ምን ነው ልጅ እንደው ባሎ ልጅ እናትሽ ሆናለሁ እኔ እኮ ለልጄ የማደርገው ባጣ ቢቸግረኝ እኮ ነው። እሰው ፊት መቆሙን ምወደው ይመስልሻል? ልጅ ምን ነው በጣም ጎበዝ በጣም ጥሩሽ ነው ድሌ ነው ሰው ፊት ያቆመው። በቃ እግዚአብሔር ልጅ የፈጠረኝ እኔ ልጅ ቤት ሰላም ሰላም፣ ውድ እና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ጽናት ክፍል ዘጠና ሁለትን ይዘን ከች በኋላ። አቤት ማስመሰል! የቤቲ እናት እናቷም ልጅቷም ለማስመሰል ዋው! በጥላ ቆንጆዬ እንትን ትወና። በነገራችን ላይ እቺ ሴትዮ ሁልጊዜም ግዜም ገንዘብ ወዲያጅና አስመሳይ ሆና ነው በሁሉም ሁሉም ላይ መሰራው

ሁሌም ለቅሶ፣ አንድ ቀን ደስታ፣ አንድ ቀን ለቅሶ፣ አንድ ቀን ሳቅ፣ አንድ ሳምንት ለቅሶ ነው ጽናት። መሩ ደም አልተረዳቻትም እሷን። እንዴት እናትሽን ትሰድቢያታለች? እንዴት ለእናትሽ መልስ ትመልሻለች? ያለሽ ትላታለች። ጽጌው ውስጧ እጅጉን ተሰብሯል። እጅጉን አዝናለች። የቤቲ መንጣት ቤቱን ብስቁልቁሎን አውጥቶታል። ሁሉም ሀሳብ ላይ፣ ሁሉም ጭቅጭቅ፣ ፍቅር ጠፋ። ከኪራ ቤት የባስ ብላ የቤቲ እናት የሞ ነገሯን ይዛ መጣለኝ ጽናትን ከቤት አንደኛ መስፈርቷ ጽናትን ከቤት አስወጥታ እሷ መቀመጥ ነው የምትፈልገው። ምን ይፈጠር ይሆን? ልጅ አንድ ነገር ትሆንና አለቃችሁ ባሮባት ልጅ ተምሮ ጠፍታ ገደል አትገባ እንዴ? አልሰማም እንዴ? ቤቱን አመድ አደርጋለሁ አለች። እዚ ጊዜ ደግሞ እና ታዲያ እኔ ለምን እንዴ? አህያውን ፈርቶ ዳውላው ተናገር ቆይ፣ ምንድነው? እንደዚህ እሳት አልብሶ እሳት አጉርሶ የሚያስጠብቅሽ? አረ፣ ምንም እቤት ውስጥ ያስቀመጥከው የሚያረጋጋ ነገር በረዶ አይደል እንዴ? እኔ ኮ ኮም ብዬ ያመጣኋት የምታስመስሉ ነገር እኮ ነው የሚገርመኝ። አረ ምን በወጣ አንተ፣ ማን ቃና ልብ ስላለ እኮ ነው እንዴ? ቆይ ያወሉ ትግስት፣ ደ ፍቅር ምን አለበት ትንሽ ብትተቅሽ? እንደዛ ስቅ ብለህ ያፈቀርከኝ ሁሉንም ነገር አድርጊልኝ ስላትሽ ትለኛለች ብለህ ነው አይደል? ምንድነው የምታወሪው ሰራተኛ ስለሆነች ምንም ስላት እሺ ትለኛለች ብለህ አረ በፈጠረች ሰላሜን አትንሽኝ ያው ሁሉንም ነገር እሺ ስለኖርኩኝና እርሜን እርሜን አንድ ነገር እምቢ ብለህ ያው ሰላሜን አትንሽኝ ትለኛለች እሺ አሁን ሁሉንም ነገር ቤቴ የት ናት እኔ እንደዚህ ሆኛ የሚያሳስብ ስለ እሷ ነው ልታሳብዱኝ ነው እንዴ እዛ በየመንገዱ መንገዱ እንደ ዘንዶ እግር ላይ ተጠምጥማ ትለምነኛለች። እዚህ ስመጣ ደግሞ አንቺ ነገር እንደ ዳንቴ ሰፍተ ጠብቅኛለች። የት ልሂድ? እውነቷን ነው ማለት ነው ማ እኔ ሰረቸው ይለ እኔ ምንም አልልሽ። እኔስ ምንም አሉንም። እኔ የሚያሳዝነኛ ከርታታ አባቴ ብቻ ነው።

አገኘሻት ባገኛት እያት መጣል። ሱስ ልክ ነሽ ጣ ምንድን ነው? ለቅድሙ በጣም ይቅርታ። ታውቃለህ ይህንን ቃል ካንተ በጣም ሰማሁት ነው። አሁን አሁን ስሜ እየመሰለኝ አውቃለሁ። ደጋግሜ ያስከፍት ይሻለሁ። ግን እኔ አንቺን እንደዛ ለማድረግ ፈልጌ አይደለ መቼም ስለምውድ ባንተ ላይ እንደማልጨክንበት ተሰምቶ ነው አይደል? እኔም እንኳ ፍቅር ሻለሁ። ግን ፍቅር ተራ ቃላት ብቻ ሆነብኛል። አፍህ ላይ ብቻ ነው ያለው። እንደዛ እንዳለሆነ ታውቂያለሽ። እና ለምንድን ነው ስሜቴን የመረዳት አይቃጥር? እናቴ እኔ ሙኳጠብኝ ውስጥ ገብቼ ነው። እሺ በቃ አሁን እሷን ብንፈልግ አሳይሻ አለቀር። እሺ በቃ እንታረቅ፣ ይቅር ብያለሁ። እሺ በቃ ምን አውቃለሁ? ምናልባት የመዞር አባዜሽ አላስቀምጥ ብሎ ይሆናል ብዬ ነው። አሁን ወደ ቤትሽ ትሄጃለሽ ወይስ ትፈልጋታለሽ? ማን ነው እምፈልጋት? ቤት ይህን ነዋ። እንደው ላገኛት ሰው ወረታውን ኢንግሊን እንከፍላለን ቢሉ ራሱ ዞር የምትናገረውን አልሰማትም እንዴ? ሚስትህ እኮ ናት። ውጭ ብለህ ያስወጣቻት እሷ ብትላትስ ማድረግ ነበረባት። አንተ ሰውዬ፣ አሰማም እንዴ? ነገርኩህ እኮ እሷ አሁን ላይ ማለት እንደ ህጻ ልጅ ነ አቤት ቤቲና ተረ ትዕግስቱን ውስጥ ስጥናት፣ ፈጣሪ ሆይ ትዕግስቱን ስጣት። ለጽናት ነው የምንለው። በቃ ሁላ ተጨቃጨቁ። ልጅታ እንዳተነሳ ምን አይነት ክፋትን እስከ ጥግ ድረስ ነው የተላበሰችው? ቤቲ ላካስ፣ በሷ ነው እንትን ያለችው። ዋው ነው አይሰኑ የልብ አዋቂዋ ማለት ነው። ለመሄድ ያብቃት እንጂ ትራንስፖርት በነጻ። ውድና የተከበራችሁ የቻናል ቤተሰቦች፣ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። ስለምታበረታቱንም ከልብ አድርገን እናመሰግናለን። ቤቲ ምንድን ነው የምትለው? ወደፊትስ ምናስበ ነው? ቤቱ ነው ወይስ ኪራን ነው የፈለገችው? የቤቲና ሴራዋ ሌላ ሆኗል። ኪራስ መቼ ነው ከፈተና የሚወጣው? መቼ ነው ከችግርስ የሚወጣ? ሁልጊዜም ችግር የሱ ቤት። መቼ ነው ከእንደዚህ አይነት የሚጸዳው? ሁሌም መሮሮ፣ ሁሌም ችግር፣ ሁሌም በቃ ሽብር